ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ውዶች፣ ዛሬ እንግዲህ ያው በአዲስ ቪዲዮ ብቅ ብያለሁ ማለት ነው። እሱ ምንድን ነው? ታናሽ ከታላቅ ይማራል ይባላል። ልክ ነኝ ወይስ ልክ አይደለም? የዛሬ ቪዲዮ ርዕስ ታናሽ ከታላቅ ይማራል ነው ማለት ነው። እሺ እሱ ምንድን ነው የታያችሁት? ቢሮዬን እስኪ ይዋት። ያው እንግዲህ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ስቱዲዮ ከፍቻለሁኝ። ስቱዲዮ እንዴት ናት? ይሄን ይመስላል ማለት ነው። እኔ ስቱዲዮ እየተመየን ቪዲዮ አይቼ ማለት ነው ነው። እኔ ከስመያ ብዙ ነገር ተምሬያለሁ። ምን መሰላችሁ የተማርኩት፣ በራስ መተማመን ኮንፊደንስ፣ በቃ ይቻላል፣ የማይቻል ነገር የለም በቃ ይቻላል። በነገራችን ላይ ስመያ፣ ብዙዎቻችን ከተማርንበት ከስመያ ብ ብዙ የምንማራው ነገር አለ በእያንዳንዱ የህይወታችን አቅጣጫ ወይም ህይወታችን አንግል ላይ ብዙ የምንማራው ነገር አለ ማለት ነው። እሱ ምንድን ነው? በራስ መተማመን እችለዋለሁ ማለት። ሁለተኛ ነገር ደግሞ ነገሮችን ቆም ብሎ ማሰብ እና እኔ ከንግስት ስመያ ብዙ ነገር ተምሬያለሁ ማለት ነው። እና እንግዲህ ንግስቷ ዛሬ አዲስ ስቱዲዮ ልት- አንተ ስቱዲዮ እያዘጋጀች እንደሆነ የማንም የሄደችው ወንበር ለመግዛት እንደሆነ ተናግራለች ማለት ነው። በጣም ገርሞኛል። ወንበሩ ራሱ 700 ሺህ ስትል ገርሞኛል። 700 ሺህ ራሱ የሚችል አላቅም ነበር። አንድ አይነት ዋጋ መኖሩ እንግዲህ እኔም ከመደም ቤት ስቲዲዮ ማለት ነው ብዙ ከፍት ነው ማለት ነው ስቲዲዮ የሚችል ትመስላለች እንደ እንግዲህ ደስ ትላለች አይደለም። ላይክ ሰብስክራይብ አድርጉኝ፣ አበረታቱ። እኛም ያስብንበት ደረጃ እንደርሳለን ኢንሻአላህ ማለት ነው። ብዙ ነገር ከሰዎች መማር ካለብን እንማራለን ማለት ነው። እና ንግስት ሱመያ ትላንት በነገራችን ላይ እኔ እሷን እሷን ብሆን ብዬ ሳስብ በጣም ብዙ ነገር ማለት ነው በህይወቴ ከእሷ ብዙ ነገር እማራለሁ ማለት ነው። ምን መሰላቸው ውዶች፣ እሷን ብሆን ብዬ ሳስብ ትላንት ሳይድ እና ሱመያ እየመላይ መቼም ሰው ትዳር ላይ ውለት እንዲሁ ከዜሮ ነው ሰው የሚነሳው። አብዛኞቻችን ትዳራችን የምንነሳው ከዜሮ ነው። ማንም ከስንት አንድ ሴቶች ናቸው እንጂ ሀብታማ አግብተው ምናምን ኑሯቸውን አሻሽ የተሻለ ኑሮ የሚኖሩት አብዛኛዎቻችን ሰርተ ሰርች ብለን ስለሆነ ወደ ትዳር የሚንገባው ከዜሮ ነው ማለት ነው። ከዜሮ ተነስተን የሆነ ሰዓት ላይ ግን ሰው መቼም ይቀያየራል፣ አይደለም ሰው በቃሉ አይገኝም። አንዳንድ ጊዜ እና እኔ ብሆን እኔ አሁን ላይ መዳን ቤት እየሰራ ነው ባለትዛር እና የአንድ ልጅ ናት ሚል ኑሯችንን ለማሸነፍ ለመለወጥ መዳን ቤት እየሰራ ነው ማለት ነው። እኔም ብቻ ሳይሆን እሱም ደግሞ ልጅ ይዞ ሀገርም ቢሆን ልጅ ይዞ ኑሮን ለማሸነፍ እየሰራ ነው ማለት ነው። የኃላፊነት ከባድ ነው። ልጅን የእናትንም ድርሻ ያባትንም ድርሻ ይዞ እንደገና ደግሞ የውጭ ስራዎችንም ሰርቶ መኖር፣ ቤተሰብ ማስተዳደር ከባድ ነው። እኔ ምናልባይ ሀሳቤ ሊገነጣጠል ይችላል። ጥሩም ስበላ ጥሩም ስጠጣ፣ ወይም የሆነ ነገር ልጆች ሳይ ምናምን ልጄ ትዝ ይለኛል። ብዙ ነገር አለው። እኔንም ይከብደኛል፣ በሱም ከባድ ነው። ነገር ግን ይሄንን ከባድ ነገር አልፈን ኢንሻአላህ ደግሞ እናልፈዋለን? ይሄንን ከባድ ነገር አልፈን ግን ነገ ባለቤቴ የሆነ ደረጃ ላይ ስንደርስ ሚስት ሁለተኛ ሚስት አገባ ምን ያህል እንደሚሰማኝ ያስባችሁታል። እኔ ስንት ወጥቼ ወርጄ በልጅና ፍቆት መዳን ቤት ስንት ተሰድቤ ሲስቁኝ ደስ ብሎኝ ሲቆድኝ በዛ ላይ ብዙ ነገር ችዬ ሰርቼ ነገ የሆነ ደረጃ ላይ ስንደርስ ልክ እንደ ሳይድና ና እንደ ሱመያ የእኔ ባለቤት ለትዳር ወይም እኔ ሳልሰማ ጭራሽ ሳልሰማ ቢሆን ከባድ ነው። ነግሮኝ ራሱ ላይ አገባ ቢያስብ ቢያደርገው ምን ያክል ስሜት እንደሚጎድ ታውቃላችሁ? በጣም ከባድ ነው ማለት ነው። ይህ ለሁላችንም ሴቶች ከባድ ነገር ነው። በዛ ስሜት ላይ ሁኜ ሳስበው ሱመያ ምን ያህል የተረጋጋች እና ምን ያህል ትግስተኛ መሆን እንዳለብን፣ ነገሮችን ከወዲሁ ቀድመን ማሰብ እንዳለብን ወንዶች ብቻ ሰርተው ደግሞ ሴቶች ቤት ውስጥ ልጅ ይዘን ምናምን ምንም የራሳችን ትርፍ ስራ ሳይኖረን በልጆች በማሳደግ ብቻ ቤት ውስጥ ተጠምደን የምንኖር ሴቶች አለን። ከዛ የሆነ ጊዜ ወንድ ልጅ ጥሎን ወይ ሲፈታን፣ ወይ ደግሞ እንደዚህ ሁለተኛም ሲያገባብን፣ ተሰብረን ለልጆቻችን ስንል እያለቀሱ እንዳንኖር በቃ ነገሮችን እራሳችንን መቻል እንዳለብንና ወደፊት በቃ መጓዝ እንዳለብን ከሷ ብዙ ነገር እኔ ብሆን ብዬ ሳስበው እንደዚያ ነው ማለት ነው የምረዳው። እና ስሜቱ ያማል ማለት ነው። እና በዛ መሀል ግን ስሜቱ ከባድ ሆኖ ያ ነገር እንዳይፈጠር ደግሞ ከወዲሁ መጠንቀቅና ና ራስን መለወጥ ራሳችን ይችለን መኖር እንዳለብን ከስምያ ተምር ያለው ማለት ነው። ሁለተኛ ነገር ደግሞ ምንድን ነው? አንዳንድ ሴቶች በተለይ በእኛ በሙስሊም ለአግባ ትፈቅጃለሽ ወይ ብለው ሲሉም አግባ እምንላለን። አግባ ወንድ ልጅ ያው አንዳንድ ጊዜ ያስበውን ነገር የሚያስበውንም ሊሆን ይችላል የሚያወራው አይታወቅም። ስለዚህ አግባ ብለንል እና ከዛ የሆነ ሰዓት ላይ እኛ ኮ ማንኛውም ሴት ከልቧ ፈቅዳ ባሏን አግባ ምትል የለችም። አሁን ሱ መያተዳ ላይ ሰይድ ራሱ ወጥቶ ሲናገር ፈቅዳልኛለች እያለ ነው ማለት መጀመሪያውንም ፈቅዳልኛለች። በጭራሽ ተሳስታችሁ እንኳን ወንድ ልጅ አግባ አይባልም። ይህ ነገር ስህተት ነው ማለት ነው። ምክንያቱም አንዳንድ ጊዜ ትንሽ እየቃላት ትልቅ ቤት ተፈርሳለች። አንዳንዴ እውነትም ብላኘል ለእንደ ብሎ የሚልም ሰው አለ ማለት ነው። እና ብቻ ሱመያ ጠንካራ ናት። ወደፊት ከሶማያ እንግዲህ ሁላችንም ብዙ ነገር እንማራለን። ጠንካራ ሆነን ከመዳን ቤት ወጥተን ራሳችንን ችለን ጥሩ የሆነ ሕይወት እንድናሳልፍ ጠንካራ መሆን አለብን ማለት ነው እና እንግዲህ ከንግስት ሶማያ ብዙ ነገር እየተማርኩ ነው እላችኋለሁ። እንሻአላ ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። መስራት ፈልጋለሁኝ። እንሻአላ አገሬም ስገባ እሰራለሁ ማለት ነው። መዳን ቤቱኝ እንግዲህ ከሰው ሀሳብ ተነስቼ ይሆናል የምሰራው ብዙ ነገር ይቀረኛል። ስለ ኢትዮጵ ላይ በነገራችን ላይ ሰርቶ ገንዘብ ማግኘት ብቻ ሳይሆን ብዙ የማናውቃቸውን ነገሮች እናውቃለን፣ ብዙ ወንድም እህቶች እናፈራለን። ብዙ ነገር ማለት ነው። አንዳንድ ጊዜ ከዩቲዩብ ወይም ከቴክኖሎጂ ራቅ ተመልካች ብቻ ስንሆን አንማርም። የእውነት ራሳችን ግን ስንሰራ ከስተታችን እየተማርን እያወቅን እንሄዳለን ማለት ነው። ኮንፊደንስ እንዲኖረን ያደርጋል። እኔ በነገራችን ላይ በጣም ፈራለሁ ነገሮችን ለማድረግ፣ ሰው የሚስቅብኝ አይነት፣ ልክ አይደለሽም የሚሉኝ አይነት፣ እኔ ራሴ በራሴ እንደዛ ስላለሁ ማለት ነው። ግን አሁን ዩትዩብ እራሱ እንትን ካልኩ ከጀመርኩኝ ወደ እዚህ ከቀን ወደ ቀን ቪዲዮ ላይ ራሱን ለማውራት እንደዚህ ሪከርድ ለማድረግ ከቀን ወደ ቀን በራሴ የማየው ለውጥ አለኝ ማለት ነው። ይህ ማለት በቃ ጥሩ ነው። ዩቲዩብ ሰርታችሁ ትልቅ ደረጃ ላትደርሱ ላትደርስ እንችላለን፣ በዩቲዩብ ስኬታማ ላልሆን እንችላለሁ። ነገር ግን በሌላ ነገር ስኬታማ ሆናለሁ። ራሴን እፈትሽበት አለው። ከሰዎች ብዙ እማራለሁ ያን የተማርኩትን ደግሞ እየሞከርኩት አሁንም ሰዓት እየሞከርኩት ብዙ ነገር በአንድ አንግል ብቻም ሳይሆን በሌላም አንግል ብዙ ነገር እማርበታለሁ። ራሴን ኮንፊደንስ እንዲኖረኝ ያደርጋለሁ ማለት ነው እና ራሳችንን ለመለወጥ እራሳችንን ጥሩ እንትን ለማደረጃ ላይ ለማስያዝ ቻናላችን ሰብስክራይብ እናድርግ። እኔም ሰብስክራይብ አድርጋለሁ፣ እናንተም ሰብስክራይብ አድርጉኝ። ይሄን አስተካክል፣ ይሄን አድርጊ ብላችሁ ኮሜንት አድርጉልኝ። ለምታበረታቱኝ ከጎናችን በተለይ ወንድሞቻችንን በጣም አመሰግናለሁ ማለት ነው። ሁላችሁንም በጣም ነው የምናመሰግነው። ላይቭ ላይ እየገባችሁ የምታሳዩንን የምታስተምሩንን። ስለ ዩትዩብ ብቻ ሰርተን ስኬታም ባንሆን እራሱ የሆነ ነገር ሲቲንግ ውስጥ ገብተን ማስተካከል እንዴትም ማንችል ልጆች ይህን እንድንችል ራሱ ስላደረጋቸው በጣም ነው ምን ማመሰግነው። እኔ በራሴ ማለት ነው። ብዙ ግን ወንድሞች አሉ። ሁላችሁንም በጣም አመሰግናለሁ እና ሁላችሁንም ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ የእኛን የመደም ቅምኖች በተለይ ማለት ነው ተለውጠን እራሳችንን ለውጥን ማየት የሚፈልጉ ሰዎች፣ ቅን ሰዎች አሉ። እነሱን በጣም ነው የማመሰግነው እና እንደዚህ አይነት የእኛን መለወጥ ለሚፈልግ ቤተሰብ ወይም እንደግ ሰው እራሳችንን ለውጠን ጠንክረን ሰርተን ማሳየት በራሱ ትልቅ ነገር ነው ማለት ነው። ተስፋ ይኖራቸዋል። የሆነ ሰው የእናንተን መለወጥ ተለውጣችሁን እንዳያችሁ የምትፈልጉት ሰው ሲኖር ያን ሰው እንዳያችሁ ራሱ በእናንተ ደስተኛ ተለብጣችሁ ቢያችሁ ደስተኛ ስለሚሆን እሱን ለማስደሰት እራሱ በጣም የማትጥሩት ነገር የለም እና ለምታበረታቱን ለወንድሞቻችን በጣም ነው የምናመሰግነው፣ በሁላችንም ማለት ነው። በመድኃኒት ቀሞች መድኃኒት ቤት ሆነን ስሜቱ ሁሉ ነገር ከባድ ነው አዩና፣ ላዩን ብለን ነው ስልክ የምንጠቀመው፣ ድምጻችን ውተን የምናወራው ነገር ግን በዚያ መሀል ሆነን እንኳን ራሱ የሆነ ስልካችን ውስጥ ገብተን ዩቱብ ላይ ላይፍ ስንገባ ተስፋ የሚሰጠን ሰው ስናገኝ ራሱ በጣም ትልቅ ለእኔ በቃ ደጥቅ ቤተሰብ ጋር ያለው ያክል ነው የሚሰማኝ እና ላይቭ ላይ ገብቼ ከእህቶች ከወንድሞች ጋር ስገነው ቤተሰብ ጋር ያለሁ አይነት ከባዕዳን ጋር ወይም ከሰራተኛ ሆኜ ከሰው ቤት ያለው ሁላ አይሰማኝም። እና ለሁላችሁም በጣም የማመሰግነው ላይክ ሰብስክራይብ ያላደረጋቸው ሰብስክራይብ አድርጉኝ፣ ቪዲዮ ላይክ አድርጉልኝ። የዛሬ ሀሳቤ ላይ መቻችሁም ይችላል። ነገር ግን ወደፊት ህልም አለኝ መስራት መለወጥ ፈልጋለሁ። በራሴ የመተማመን ኮንፊደንስ ችግር አለብኝ። በራሴ የመተማመን ኮንፊደንስ እንዲኖረኝ ይፈልጋለሁ። ላይክ አድርጉኝ፣ አስተያየት ጻፉልኝ፣ አበረታቱ ይላለሁኝ። የዛሬ ቪዲዮ ይህን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ